አጃው ያጣ ታይቶ የሚጠገብ አይነት አይደለም። ኢንቫይሮ ሲሆን ትንሽ ይከብዳል። ቅዝቃዜ በጣም ይኖራል። ሰላም ጤና ይስጥልን። እንኳን ላረፋ ባህል በሰላም አደረሳችሁ እያልኩኝ ዛሬ በድጋሚ ወደ ጉራጌ አካባቢ ተገኝተናል። በአገና በኩል ወደ ኔሸ የምትባል ቀበሌ ነው። ኦርደር የተደረግ ነው እንግዲህ፣ አንድ መቶ ሀምሳ ዋት ነው ኦርደር የተደረግ ነው። ዝናብ ነው፣ በጣም ያስጠላል፣ ጭቃ ነው። እንዴት ብዬ ልንገራችሁ፣ እንዴት ብዬ ላስረዳችሁ። ግን አካባቢው ሳይቱ የሚጠገብ አይነት አይደለም። ኤንቫይሮንመንቱ የመሬት ግራቪቲ አቀማመጡ በጣም ነው የሚያምሩ። በጣም ቆንጆ የሆነ ደስ የሚል አካባቢ ነው፣ በሱ ተጽናንተናል። አካባቢ በጣም ደስ ይላል። እንግዲህ የሶላር ስራ ትልቁ ቻሌንጁ፣ በጣም ትልቁ ቻሌንጁ ኔትወርክ የሌለበት መብራት የሌለበት ገጠር፣ በጣም ኮረብታማ የሆኑ አካባቢዎች ላይ ብዙ ቻሌንጅ ያደርጋል። ምክንያቱም ሶላሩ የሚያስፈልገው ለእንደዚህ አይነት አካባቢ ስለሆነ አብዛኛውን ጊዜ ሸከማ ይበዛዋል። እንግዲህ ምንም ማድረግ አይቻልም፣ የስራው አንዱ አካል ነው። ቻሌንጅ የሌለው ስራ ደግሞ የለም ብዬ አስባለሁ። ሁሉም የስራ አይነቶች ቻሌንጅ አላቸው። በጣም ደስ የሚል ስራ ነው። እወደዋለሁ ስራዬን፣ ምክንያቱም ከብዙ የገጠሩ ማህበረሰብ እንድገናኝ አድርጎኛል። እንደምትመለከቱት እንዴት እንደሚያምር እንዴት እንደሚያምር እንዴት እይ ልንገራችሁ በጣም ነው የሚያምረው። በቃ ይህን አቀማመጥ፣ ይህንን ተክል፣ ይህንን እንሰት ማየት በጣም በጣም በጣም መታደል ነው ብዬ ነው ማስበው። እዚህ አካባቢ ያሉ የጉራጌ ማህበረሰቦች በጣም እድለኞች ናቸው። እንግዲህ ላያስችል አይሰጥም ነው የሚባለው። እንግዲህ መንገድ የላቸውም። እርጉዝ ሴት ብትኖር፣ የታመመ ሰው ቢኖር ቶሎ ሆስፒታል ማድረስ ትንሽ ቻለንጅ ቢሆንም እንግዲህ አካባቢ ላይ ደግሞ ፈጣሪ ያው በሽታ እንዳይንሰራፋ ያደርገዋል። ምክንያቱም በጣም ቀዝቃዛማ አካባቢ ስለሆነ በበሽታ የመጠቃት እድሉ በጣም አናሳ ነው። የሶላር ፓኔላችን ይህንን ይመስላል። እንደምትመለከቱት ቁመቱ ሜትር ከ ጎኑ 50 የሆነ የሶላር ፓኔል 150 ዋት ነው። እንግዲህ ይዘን እየተከሰት ነው ወደ ኔሸ ቀበሌ። እንደምትመለከቱት ቆንጆ የሆነ ሶላር ነው፣ ዩኒቨርሳል ጀርመን ብራንድ ነው። ቆንጆ የሆነ እቃ ነው እንደምትመለከቱት እና እህታችን ኦርደር ያደረገችው ሳውዲ አረቢያ ሆና ነው። ለቤተሰቦቿ እንዲሁም እዚህ ቤት የሚኖሩት እናትና አባቶቿ ነው የሚኖሩት ማለት ነው። እንግዲህ አካባቢው እንዴት እንደሚያምር እንዴት ብዬ ላስረዳችሁ፣ በጣም ደስ ይላል። በዛ ላይ ኃይለኛ ዝናብ እየዘነበ ነው፣ እንግዲህ ፓኔላችንን ቶሎ መስቀል አለብን፣ እየመሸ ስለሆነ ወደ ሀገር ቶሎ መመለስ ስላለብን ማለት ነው። የባህል ስራ ደግሞ ትንሽ ቢዚ አድርጎናል። እችም እህታችን ትንሽ ያው አቆየችባታለው ስራ ቢዚ በመሆኔ ምክንያት ማለት ነው። እህታችን እንደምትመለከቱት፣ 150 የሶላር ፓኔል 150 ዋት ነው እንግዲህ ኦርደር ያደረገችው ይህንን ኦርደር ያደረገችው ባለፈው ቀቡል ላይ የሰራሁትን ቪዲዮ አይታ ነው። ከጓደኛዋ ተነጋግረው ለእኔም እፈልጋለሁ በሚል ተነጋግረው ነው እንግዲህ ይህንን የሶላር ፓኔል ኦርደር ያደረጉት። እኔም ለነሱ ያው አላሳፈርኳቸውም፣ ባሉበት ወስጄ አስረክቤ ሰርቼ ቆንጆ አህርጌ አስረክቢያቸዋለሁ። እንግዲህ እናንተም በያላችሁበት ሆናችሁ ስለምታዙን ከልብ እናመሰግናለን። ቦታው እንዴት እንደሚያምር እዩት እስቲ። ይሄ ቤት ምን ያህል ዳገታማ ቦታ ላይ እንዳለ ተመልከቱ። በጣም ነው የሚገርመው፣ በጣም እና የሶላር ፓኔላችን እየሰቀልን ነው። እንደምትመለከቱት ቆንጆ የሆነ የሶላር ስራ ነው። እንደምትመለከቱት ጣራ ውስጥ ላይ ነው አድርገን እየሰራንላቸው የሶላር ሲስተሙን ማለት ነው። ኮርኒሱን በጣም ቆንጆ ተደርጎ ስለተሰራ በውስጥ በኩል ነው አድርገን እየሰራንላቸው ማለት ነው። እንግዲህ እንደምትመለከቱት ቤቱ ይህንን ይመስላል። ውስጡ ማለት ነው። ኮርኒሱ በጣም ቆንጆ ተደርጎ ነው የተሰራው። ምንም የሚጎለው ነገር የለም። ስለዚህ የዚህ ቤት ገመዱን ከውጭ ብናደርገው በጣም ያስጠላል፣ ይደብራል። እና ከላይ ጣራ አንስተን ነው እንግዲህ የሰራንላቸው። በጣራ በኩል አስገብተን ነው የሰራንላቸው። በጀርባ በኩል ደግሞ የኮርኒስ መግቢያ ስለነበረው በዛ በኩል ገብተን አጀስት አጀስት አጀስት አደረግንላቸው ማለት ነው። እና ይህንን የሶላር ፓኔል ለቤት ብቻ ለመኖሪያ ቤት ብቻ ሳይሆን ለመስኖ ስራ ለተሰማራችሁ በመስኖ ስራ ለተሰማራችሁ አባላቶች በአጠቃላይ ያስፈልጋቸዋል ብዬ አስባለሁ። ነዳጅ በጣም ተወደዋል፣ እንዲሁም ጀሌተር በጣም ውድ ነው። ስለዚህ አሁን በሶላር ሲስተም ቀጥታ መጠቀም ትችላላችሁ፣ ያለምንም ነዳጅ ያለምንም ወጪ ማለት ነው። ቀጥታ ከመስመር ከሶላሩ ጋር ተገናኝቶ ከዛ በኋላ ከሱ ጋር አጀስት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ይሄው እንደምትመለከቱት የሳሎኑን እንዲሁም ደግሞ የበረንዳውን የመብራት ኢንስታሌሽን እየሰራ ነው። ይህ በጎን በኩል ወደ ጓሮ የሚያስወጣው መንገድ ነው። ይህ ደግሞ በረንዳው ነው። እንደምትመለከቱት እንግዲህ ስራችንን ጨርሰናል። እነዚህ ሁለት ክፍሎችን የሰራናቸው ናቸው ማለት ነው። እነዚህ ሁለት ክፍሎች ከጀርባ ሶስት ክላሶች አሉት ማለት ነው። እነሱ ሁሉ ነገር ጨራርሰናል። ይህም እንደምትመለከቱት ተሰርቷል። ችኛውም ጽድት ያለች ቤት ናት እና አሰራሯ አባጅፋር ጅማ አባጅፋር አይነት ስታይል ነው እና እስቲ ውስጥ ላይ ደግሞ ከዚህኛው ክላስ ጀምረን እስከ ውስጥ ድረስ ደግሞ ምን ምን ሰርተናለታል የሚለውን ደግሞ ማሳያቸው ይሆናል ማለት ነው እንደምትመለከቱት ከዚህ ደግሞ ውስጥ ላይ

እንደምትመለከታት እዚህ ጋር ወደዚህኛውም ያበራል ወደዚህኛውም ያበራል ማለት ነው። እንደምታዩት እዚህ ያደርገናል ከብቶች አሉ። እዚህ ጋር እንደምትመለከታቸው ያለው አምፖል ውጭ በኩል ናት ማለት ነው። ስለዚህ አሁን ወደ ሳሎን እና መኝታ እንገባለን ማለት ነው። በጀርባ በኩል ና፣ አሳያቸው እዚህ ጋ አሳያችሁ ወደ ላይ እዚህ ጋ እንዳምፑላለ። ከዛ እዚህ መኝታ ቤት ይህንን መስላ እንደምትመለከቱት ቁንጮ አድርገን እየሰራ ነው። ኮርኒሱን በጣም ነው የሚያምረው። አሪፍ አድርገን እየሰራ ነው። ምንም የሚጎለው ነገር የለም። ከዚህ በመቀጠል ደግሞ ይሄ ምንም ታሪ የሚሰራው ነው ማለት ነው። ደግሞ እንደምትመለከቱት በጣም ቆንጆ የሆነ ቤት ነው። ላይ ቆርሱ ያሳያቸው አሪፍ አድርገን እንደሰራ ነው እና ውስጥ ገብተን እየሰራ ነው። ውስጥ ለኮርኒስ ውስጥ ገብተን እየሰራ ነው፣ ምክንያቱም ኮርኒሱ በጣም ስለሚያምር ማለት ነው። ኮርኒሱ ስለሚያምር ገመዱ ከውጭ መሆን የለበትም። አሁን የቀረን ዋናው ሰፕራይ ነው። እዚች ጋር እንደው ዘጋ ክዳን አድርገንለታል ማለት ነው። እንደምትመለከቱት ቆንጆ አድርገን ወደ ኋላ ተቀበል። ና እንትራ ወይ ና እንዴ እሱ ጋር እውነት ተሰማን ነው ማለት እሺ፣ እችኛዋን እንክርናት አለን። ምክንያቱም እዚህ ጋር መኝታ ቤት ስለሆነ ላይቱ እንዳይረብሻቸው እነሱ እዚች ጋር እችኛዋን እንክርናት አለን፣ ላይቱ እንዳይረብሻቸው ማለት ነው። ወጣናታ ሲተዩ ላይቱ እንትን እንዳይላቸው። ስለዚህ ይሄ ዋናው የቻርጀር ሶኬት ምናምን የምንጠቀምበት ፓርት ነው ይሄኛው እንደምትመለከቱት ይሄ ኢንቨርተር ይባላል። ቀዩን በቀዩ ጥቁሩን በጥቁር ነው የምትሰካው። እሺ ካሜራማን ጠቅላላ አንዴ ቀይ አለ እዚ ጋ ይኸው፣ እዚ ጋ እዝች ጋ ቀይ አለ፣ እዝች ጋ ጥቁር አለ ማለት ነው። እችኛዋን በጥቁሩ እችኛዋን በቀዩ ስናደርግ ይሄ መስመር ይኖረዋል ማለት ነው ነው ። ማከራፊያችን ሰራ ማለት ነው እና ጠፈ ይጠፋል እና ብሎ ተጀምሯል ማለት ነው። ስለዚህ ምን ቼክ እናደርጋለን? ሞባይላችንን ቻርጅ አድርገን ቼክ እናደርጋለን ማለት ነው። ልማት የምትሰሩ ሰዎች አሁን ጀነሬተር መጠቀም ቀርተዋል በሶላር መጠቀም ትችላላችሁ። በጀኒሬተር ሳይሆን በሶላር መጠቀም ትችላላችሁ። አሁን ሶላር ነው፣ በአሁኑ ሰዓት ጀኒሬተር ቀርቷል። እና ያንን ስራ ልሰራላችሁ የዝግጁ ነው ማለት ነው። አንተጋብለ ማሳያቸው ያው ቻርጀር ጋር ማለት ነው ባላችሁ። ስለዚህ መቅረም ብንሰካው እንደገና ያው ተቀበለ ማለት እና ልክ እንደዚህ ስልካችሁን ቻርጅ ማድረግ ትችላላችሁ። እና ሌላ ማሳሰቢያ መነገር ምንድን ነው እዚች ጋር በፍጹም መነካካት የሌለበት ጉዳይ ነው። እዚህ ጋር ሰዎች ቻርጅ አድርጊ ምናምን እያሉ ካስቸገሩ ይህችን ትነቅላታለህ። ይኸው ይህን ትነቅለዋለህ። ከዛ አንስተህ ከነማከፋፈያ መደበቅ ገብቶሃል። መደበቅ ትችላለህ ማለት ነው ማለት ነው እና ስራችንን ሁሉ ነገር ከጨረስን በኋላ ምን ይስተናል አይቻልም፣ ለሷል እኛ ጋ ማደር አለባቸው ብለው አንቀው ያዙን ማለት ነው። ልጅ ከመጣ እ አድርገን ቆንጆ አድርገን አድርገን የሰራንላቸው ቤተሰቦች እንግዲህ ዛሬ ወደ ጉራጌ አካባቢ መተን የሶላር ፓኔል ስራችን ጨርሰን እንግዲህ በሶላር ፓኔሉ በራሱ ላይቲንግ ነው እየተቀረጽን ያለነው እና እንክብካቤ እንክብካቤ ተጠላላችሁ። ይሄው ገና ቀን ነው አሳያችሁ ወደዛ ቢዝነስ ነው ቀሎ፣ ግን ጻፍ ታርጉ ደግሟቸዋል። ተበለ ይኸው እርፍ ነው ማለት ነው እና ብርዱ ስለፈራ ቅዝቃዜ አለ። እኛ አንቻሉ እንግዲህ እንደምትዲ አሳድረውናል። እንግዲህ ይኸው ጥዋት ነጋ፣ ወደ ውጭ ወጣን ማለት ነው። አካባቢው እንዴት እንደሚያመር ቅደም እንደነገርኳችሁ፣ በጣም ነው የሚያምረው። ኢንቫይሮንመንቱ፣ ሁኔታው፣ አካባቢው ሰው በቃ እንዴት ብዬ ልንገራችሁ? በቃ ምቾት በምቾት ሆነ ያደር ነው። በጣም ቆንጆ ጊዜ ነበር። በጣም አሪፍ አሪፍ አሪፍ ከሚባሉ ጊዜያቶች አንዱ ይሄ ጊዜ ነው እና በጣም የወደድኩትና በጣም ደስ ያለን ጊዜ ቢኖር ይሄ ጊዜ ነው። በጣም ደስ የሚል ጊዜ ነው ያሳለፍ ነው። እንግዲህ አካባቢውንም ያው ጠዋት ጠዋት ላይ ምን ይመስላል የሚለውን ነገርም ደግሞ ወተን አየነው ማለት ነው። እንዴት እንደሚያምር ደስ ነው የሚለው በቃ ቆንጆ የሆነ እይታ አለው እና ያው እዚህ አካባቢ ያው ክረምት ሲሆን ትንሽ ይከብዳል፣ ቅዝቃዜ በጣም ይኖራል እንደምትመለከቱ ትንሽ ቻሌንጅ አድርጎን ነበረ፣ ቅዝቃዜው ማለት ነው። እና ደግሞ አሁን የሚቀረን ከቤተሰቦቹ ጋር መሰናበት እንዲሁም ደግሞ መርቀው እንዲሸኙን እንጠይቃቸዋለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ድዋ በጉራግኛ እንዴት እንደሆነ አብረን የምንሰማ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላሙ ነው፣ በቃ ድዋ አርጉልን ዋ

ሰፊር እስከ አላህ ይስጣችሁ። አትኮሩበት። ያ ረቢ ዓለም ሁሉም ምትረዱበት ያ ራህማን ያ ራሂ ያ አላህ ልጆቻችን ክፋት አይንካችሁ። ያ ረቢ ያ አላህ ያ ራህማን ፋቲማ በነቢያ

ብዙ ዓመት የቆየው እስኪ መስለኝ ድረስ በጣም በፍቅር በምቾት በቃ አንድ ሳይበርደን ሳይቀዘቅዘን ተንከባክበው እንግዲህ መርቀው ሸኝተውናል። እሳቸው ብቻ ለመሸኙን አላመኑንም። ከገጠር እስክንወጣ ድረስ አንድ አደገኛ ውሻ አለ ከነሱ ጋር የሚኖር እሱንም ወታደር ልከውልናል። እንግዲህ ወታደሩ ይኸው ጫካ ውስጥ እንደምትመለከቱት ተከትሎን መጥቷል። ማለት ነው ጉራጌ ኒሸ አካባቢ የነበረ ቆይታ ይህንን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑ። በድጋሚ ለአረፋ በዓል እንኳን በሰላም አደረሳችሁ። ላለው ወሰላም አሌይኩም ወረመቱላ ወበረካቱ